ትዕይንተ ዜናው ወደ ጎንደር ስቱዲዮ አቅንቶ ተጨማሪ ዘገባዎችን ወደ እናንተ የሚያደርሱበት ሰዓት ላይ ደርሰናል። ዘገባዎችን ተከታትለን እንመላስ። ሰላም በያላችሁበት ሁሉ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ የጎንደር ከተማ አስተዳደር ግብርና መምሪያ ለ2017/18 የምርት ዘመን የሚውል ከ21 ሺህ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች እያሰራጨ መሆኑን ገለጸ። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ48 ከመቶ ጭማሪ እንዳለው መምሪያው ገልጿል። አዲስ አለማየሁ ይህን ጉዳይ ተመልክቶታል። የጎንደር ከተማ አስተዳደር ግብርና መምሪያ ለ2017/18 የምርት ዘመን የሚውል አፈር ማዳበሪያ ለአርሶ አደሮች እያሰራጨ ነው። የመምሪያው ኃላፊ አቶ አብራ ደባ እንደተናገሩት በከተማ አስተዳደሩ ለሚገኙ የገጠር ቀበሌዎች 21 ሺ ኩንታል አፈር ማዳበሪያ መመደቡን አስታውቋል። ስርጭቱ ለከተማ አስተዳደሩ ባለፈው ዓመት ከተደለደለው የ48 በመቶ ጭማሪ እንዳለውም ኃላፊው ተናግሯል። የባለፈው ዓመት 110873 ነው የነበር። በዚህ ዓመት 21984 ኩንታል ዩሪያም ዳፕም ነው የመጣልን ለዛ ነው ቅድም በ48 ፐርሰንት ጭማሪ ያልኩት። ለዛ ነው ቁጥሩ ይህን የሚያክል ነው። አሁን ከቁጥሩ አንጻር ከ21098 ውስጥ ወደ 15ሺ 128 አካባቢው ማህበራት ላይ ደርሶ ከዚህ ውስጥ ደግሞ ወደ 10ሺ የሚሆነው ተሰራይቷል፣ ለአርሶ አደሮች ተሰራይቷል ማለት ነው። ሰሞኑን ያው ዝናብ እየጣለ ስለሆነ በብዙ ቦታዎች በተለይ በስምንቱ ማህበራት ውስጥ ገበሬው በወረፋ እየወሰደ ነው ያለው በጎንደር ከተማ አስተዳደር የአፈር ማዳበሪያ ማዕከል ምርጥ ዘርና የአፈር ማዳበሪያ ሲገዙ ያገኘ ናቸው አቶ አብራሮ ከሰተ ና አቶ ጌታሁን ፀሀይ አቅርቦቱ በቂ ቢሆንም የዋጋ ጭማሬው በሚፈልጉት ልክ እንዳይወስዱ እንቅፋት እንደሆነባቸው ነግረውናል አቅርቦቱ ያው ከወትሮ ካምናው የተሻለ ነው ዘንድሮ ቀርቧል ቢቀርብም ግን አንድ ገበሬ ያው ሰባ ስድስት ቁምጣ እየፈለገ እያለ ግን ብሩ በመጎደዱ ያው ሁለት ቁምጣም ሶስት ቁምጣም አራት ቁምጣም ብቻ እያገኘ እየቀረ ነው ያለ እና በትክክል አሁን ይሄ እየተጠቀመ አይደለም እየተጠቀመ አይደለም። ምክንያቱም ለምሳሌ መሬቱም ልምድ ወስዷል በጣም እህሉም ልምድ ወስዷል። መሬቱ አምጣ በፊተኛው ለምሳሌ መቶ ኪሎ አምሳ ኪሎ ሲፈጅ የነበረው በአመታው ሰባ አምስት ኪሎ እየጨመረ ነው የመጣ መሬቱ፣ ዘሩም ለመደ መሬቱም ለመደ። ዋጋው እጥፍ ዘንድሮ ታምናው እጥፍ ጨምሯል እጥፍ ጨምሯል። ያው ግን ማዳበሪያው መሬቱ ለምዶ ብነ ስለሆነ ማዳበሪያውን አልባ ብናርሰው ምንም እህል ስለማይበቅል ዝም ብሎ ስለሚቀርብና ምን እናድርግ? ያለንን አማራጭ ማድረግ የለም። ያው እሱን አልባ እርሻ መተው ማለት ነው ብለን ያለንን ቀንጃም እያረስን እየሸጥን ማዳበሪያውን እያወጣን ነው። የተሻለ ምርት ለማግኘት ሰው ሰራሽ አፈር ማዳበሪያ ዋጋው ማስተካከያ እንዲደረግላቸው የጠየቁት አርሶአደሮቹ የተፈጥሮ ማዳበሪያ በተወሰነ ደረጃ እያዘጋጁ እንደሚገኙ ተናግሯል። ኮምፐስን ያው በአብዛኛ በተለይ ኮምፐስ ለባቂላ ደግሞ ያው ተፈላጊ ነው። በአብዛኛ ለባቂላ ካልሆነ በስተቀር ለሌላው እስካሁን ድረስ ኮምፐሱም አነስተኛ ነው። ምን ያህልም ንብረት የሌለው ስላለ ቅጠሉንም ምኑን ብናረገው ያቺ ትንሽ ባቄላ ለምንዘራው ካልሆነ በስተቀር ለሌላ ለስንዴ ለዱራኛ አልሆነን ነው። በስቲ ያው በቅጠል በእንትን እየሰባሰብ ነው። ኩተን እንትን አድርገን ቀብረን ከርመን እናወጣዋለን። ልክ ነጭ እንደ ማዳበሪያው ሰርቶ ይቆየናል። መስራቱ ያው ማልዳ በጧቷ ወጥተን ለወጀዷ ለምናምና ትንሽ ትንሽ እያረግን ነው። ትንሽ ትንሽ ነው እንግዲህ ትንሽ ትንሽ የሚሆንብና እራሱ ከውቱም ያው ለመዳበሪያውም ለምኑም እየተሸጠ ቀንሶ አሁን ኮንፈስት ራሱ እንትን የለም እና ኮንፈስቷ ራሷ ትንሽ ትንሽ ናት። ሰው ሰራሽ አፈር ማዳበሪያ በሀገር ውስጥ አለመመረት ለዋጋ ንረቱ ምክንያት ነው ያሉት አቶ አብራ፣ አርሶ አደሮች በቅርበት የሚያገኙትን የተፈጥሮ ማዳበሪያ በመጠቀም ምርታማ እንዲሆኑ የግንዛቤ ፈጠራ ስራ እየተሰራ ነው ብለዋል። አሁን ከኑሮ ውድነቱ ጋር ከገቢያው ከፍ ማለት ጋር ከሌሎች ጋር ተያይዞ አርሶ አደሮቻችን ያብቻ አይደለም ምርቱን ይጨምራል አሁን የሰው ሰራሽ ማዳበሪያውና ይለያያል ምርቱን ስለሚጨምር በዛ ልክ ያለ ማድረግ እንትኖች አሉ። ይሄ ከእቅዳችን አንጻር ስናየው ከፍ ያለ ነው የተሰራው። ተከታትሎ ይህን የተፈጥሮ ማዳበሪያ ካዘጋጀ በኋላ ወደ ማሳው በመበተንም ቴክኒካል የሆነ ስራ ስለሚጠይቅ በዚህ በዚህ አንዳንድ ጉድለቶች አሉ። ቀጣይ የምንቀጥልበት ይሆናል። በጎንደር ከተማ አስተዳደር ከክልል ከተደለደለው ሀያ አንድ ሺ ኩንታል የአፈር ማዳበሪያ ውስጥ የዜና እስከተጠናቀረበት ጊዜ ድረስ 68 በመቶ የሚሆኑ የአፈር ማዳበሪያ ማህበራት ላይ መከዘኑን ከከተማ አስተዳደሩ ግብርና መምሪያ ያገኘ ነው መረጃ ያመላክታል። በምዕራብ ጎንደር ዞን አዳኛ ገርጫ ቆርዳ ግብርና ጽህፈት ቤት የ2017-18 የሰብል ልማት የንቅናቄ መድረክ ተካሂዷል። የጽህፈት ቤቱ ምክትል ኃላፊ አቶ ገብረየው ታሰፋ በዚህ ወቅት እንዳሉት ከአምናው የተሻለ ምርት ለማምረት በርካታ የቅድመ ዝግጅት ስራዎች ሲሰሩ ቆይተዋል ብለዋል። በምርት ዘመኑ አርሶ አደሮች ገበያ ተኮር ምርቶች በማምረት ራሳቸውና አካባቢያቸውን ተጠቃሚ እንዲያደርጉ እየተሰራ ስለመሆኑ አቶ ገብረዮት ተናግረዋል። አርሶ አደሩ ካለምንም የጸጥታ ስጋት የልማት ስራዎችን እንዲያከናውን ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን የተናገሩት ደግሞ የወረዳው አስተዳዳሪ አቶ ሰጠኝ ቀስቅስ ናቸው። አቶ ሰጠኝ አክለውም ካለፈው ዓመት የተሻለ ምርት ለማምረት የአርሶ አደሩን የቴክኖሎጂ አጠቃቀም ለማሳደግ እንደሚሰራም ተናግረዋል። በዞኑ ከ ከ5290 በላይ ሄክታር መሬት በዘር በመሸፈን 12 ሚሊዮን ኩንታል በላይ ምርት ለማምረት መታቀዱን የምዕራብ ጎንደር ዞን ግብርና መምሪያ የሰብል ልማት ባለሙያ አቶ እባቡ ታከለ ተናግረዋል። ምርታማነትን ለማሳደግ ለአርሶ አደሮች የተለያዩ ስልጠናዎች መስጠትን ጨምሮ ሰፊ የቅድመ ዝግጅት ስራዎች እየተሰራ ነውም ብለዋል። አካባቢው ከፍተኛ የሆነ ምርት የሚመረትበት መሆኑን የተናገሩት አርሶ አደሮቹ በቀጣይም የተለያዩ አዘርት ሰብሎችን ለማምረት በቅድመ ዝግጅት ላይ መሆናቸውን ተናግረዋል። መረጃውን ያደረሰን የአዳኝ ሀገር ጫቆ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። የመንግስት ተቋማት የተገልጋዮችን እርካታ ማረጋገጥ እንዲችሉ እየተሰራ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ሲቪል ሰርቪስ መምሪያ አስታወቀ። መምሪያው የመንግስት አገልግሎትና አስተዳደር ሪፎርም ዙሪያ በሁመራ ከተማ የንቅናቄ መድረክ አካሂዷል። ሪፎርሙ የተሟላ ስብዕና ያለው አገልጋይን በመፍጠር የአገልግሎት አሰጣጥን ለማሻሻል የሚያስችል ነው ተብሏል። ዝርዝር ይመለከቷል። የመንግስት አገልግሎትና አስተዳደር ሪፎርም የተሟላ ስብና ያለው ሲቪል ሰርቪስ በመገንባት የተቋማቱን እቅድ አፈጻጸም በማሳደግ የህብረተሰቡን እርካታ ማረጋገጥ ያስችላል። ስለሆነም ተቋማት የመንግስት አገልግሎትና አስተዳደር ሪፎርምን በውጤታማነት መፈጸም ያስችላቸው ዘንድ በሪፎርሙ ዙሪያ ግንዛቤ እየተፈጠረ ይገኛል። ከሰሞኑም በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ሲቪል ሰርቪስ መምሪያ በሁመራ ከተማ ውይይት አካሂዷል። የመምሪያው ኃላፊ አቶ ዘሪሁን ነጋ እንዳሉት ሪፎርሙ በመንግስት መስሪያ ቤት ውስጥ ውጤታማና ተናባቢ የሆኑ የተቋማት አደረጃጀት መፍጠር፣ ተነሳሽነትና በስነ ምግባር የታነጸ የሰው ሀብት ማፍራት የሚችል መሆኑን ተናግረዋል። መልካ ምዱ መሰረት ያደረገ ለዞን የሚመጥን ተቋሞችን ያደጃጀ ተቋሞችን ከክልል ጋር ተናባቢ በሆኑ መንገዶች ደግሞ እንዲፈታ ያው ሁላችንም በዚህ ተፈጥሮልን ግንዛ የተፈጥሮልን ወደታች ወርዶ እስከ ቀበሌ ድረስ ንቅናቄ ይደረጋል ማለት ነው። የአቅም ግንባታ የሚፈጥር በጥቅምም በአቅምም ተጠቃሚ የሚያደርግ መሆኑን አውቆ ሲቪል ሰርቫንቱ ለዚህ ራሱ እንዲያዘጋጅ የሚያደርግ ሪፎርም ንቅናቄ ነው። ሪፎርሙ ተገቢ የትምህርት ማስረጃን በማረጋገጥ በተገቢው ቦታ ትክክለኛውን ሰው ለመመደብና የተቋሙን የመረጃ አያያዝ በዲጂታል ሲስተም ለማስተዳደር ይረዳል ሲሉ አቶ ዘሪሁን አስረድተዋል። ከንቅናቄ በማግስት ያው ኮሚቴዎች እና ስትሪም ኮሚቴዎች እንትን ብለው ከፎርጀር ዶክመንት ጭምር ጀመሩ ፎርጀር ዶክመንት የትምህርት ማስረጃ ስራ ልምድ ይህ ህክምና ማስረጃዎች ሙሉ በሙሉ ፈትሾ በዚህ ልክ የሚያጠራና የሚያስተካክል ነው። ይህ ደግሞ የሲዲያ ስቴካ ሲሆን ነገሮች ለማስተካከል ሲባል በመንግስት ላይ ተናባቢ የሆነ ተመሳሳይ ስራ ሙያ ያለው ተመሳሳይ የተግባርና ኃላፊነት የሚያወጣለትን ዲጂታላይዜሽን ለማድረግ ነው። የሰለጠነ ባለሙያ በመፍጠር ለህብረተሰቡ ቀልጣፋና ፍትሐዊ አገልግሎት ለመስጠት የሪፎርም ንቅናቄው የጎላ ሚና እንዳለው የመድረኩ ተሳታፊ የሸዋስ ሞላና ማርታዛ ነው ተናግረዋል። የመንግስት ሰራተኛው ኃላፊነቱን ተረድቶ ስራውን እንዲሰራም ይረዳል ብለዋል። መንግስት ሰራተኛውና ኃላፊው ስራውን እና ተግባሩን አውቆ እንዲሰራና መንግስት ሰራተኛውን ውድድር ፈጥሮ የተሻለ ስራ ሰርቶ የተሻለ ተቋማትን መገንባትና ሕዝብና መንግስትን በታማኝነት በቅንነት ማገልገል እንዳለበት አጫጭርና መካከለኛ የረጅም ጊዜ ስልጠና በመስጠት የተሻሉ ባለሙያ ለማፍራትና የተሻለ ዜጋ ፈጥሮ ህብረተሰቡ ቀልጣፋና ውጤታማና ፍትሃዊ የሆነ አገልግሎት ማህበረሰባቸውን ማገልግሎትና ሕዝብና መንግስትን አቀናጅቶ ተግባርን በማደራጀትና በመምራት በኩል የተሻለ የሰው ሀብት ለማፍራት ትልቁ የዚህ ሪፎርም ዋና አላማው ለሪፎርሙ ተግባራዊነት የአመራሩ ሚና ከፍተኛ መሆኑን ያነሱ ተሳታፊዎቹ የትምህርት ማስረጃን ማጣራት ከአመራሩ የሚጀምር መሆኑ ተገቢ ነውም ብለዋል። መንግስት ይህን ያመጣውን አቅጣጫ፣ የወረደውን መመሪያ ለመተግበር ቆራጥና ዝግጁ የሆነ አመራር ያስፈልጋል። ቀናቱ ከመምራት አንጻር የበላይ አመራር ለሪፎርም መተግበር የአንበሳውን ድርሻ መወጣት መቻል አለበት። ለነባር ሰራተኛው የሚሰጠው የመመዘኛ ፈተና ክፍተትን ለይቶ ለማሻሻል እና የሰራተኛውን አቅም በስልጠና ለማሳደግ እድል እንደሚፈጥር በመድረኩ ተመላክቷል። ግንባታው የተጠናቀቀው ተስፋ ብርሃን የምገባ ማዕከል በቅርቡ ከ250 በላይ ዝቅተኛ ገቢ ያላቸው ወገኖችን ለማስተናገድ እየተዘጋጀ መሆኑን የጎንደር ከተማ አስተዳደር ገለጸ። የምገባ ማዕከሉን የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይን ጨምሮ የክልሉና የጎንደር ከተማ አስተዳደር አመራሮች ጎብኝተውታል። ይህን ጉዳይ ደግሞ አገኘው ይመለከተዋል። በጎንደር ከተማ የሚገኘው ተስፋ ብርሃን የምገባ ማዕከል ሙሉ ወጪው በአዲስ አበባ ከተማ አስተዳደር ተሸፍኖ ግንባታው መጠናቀቁን የጎንደር ከተማ አስተዳደር ምክትል ከንቲባ ደብሬ ኋላ ገልጸዋል። እንግዲህ አንድ አመት ሆኖታል። ይህም ፕሮጀክት ስንጀምር የአዲስ አበባ ከተማ አስተዳደር ክብርት ከንቲባ አዳነች አበቤ ነበር መሰረተ ድንጋዩን የጣሉት። በተመሳሳይ ዲዛይኑን አሰርተን ሰጠናቸው። ሙሉ በጀቱን ወጪውን ችለው የአዲስ አበባ ከተማ አስተዳደር ያሰሩበት ሁኔታ አለ። በተመሳሳይ የሲዳማ ክልል ርዕሰ መስተዳድርም ለዚህ ምገባ ማዕከል ማቴሪያል እንደሚያሟሉ ጭምር ተሰርቶ ሲያልቅ ቃል የገቡበት ሁኔታ ነበር። የሚሰሩ የልማት ስራዎች የማህበረሰቡን ህይወት የሚቀይሩና ሰው ተኮር መሆን እንዳለባቸው የጠቀሱት ምክትል ከንቲባዋ ስራው የተጠናቀቀው ብርሃን ተስፋ የምገባ ማዕከልም በቀን ከ ሁለት መቶ ሀምሳ በላይ ሰዎችን መመገብ የሚያስችል መሆኑን ጠቅሰዋል። ይህንን ስራ ተረክበን በሚገባ በጥራት ስራው ተጠናቆ አልቋል። በቅርብ ቀን እናስመርቀዋለን። ወደ ስራ ሲገባ ይህ ምገባ ማዕከል በጣም ለዜጎች ተስፋ የሚሰጥ ነው። በቀን ሁለት መቶ ሀምሳ ና ከዛ በላይ የሚሆን ሰው የመመገብ እድል ይኖረዋል። የምገባ ማዕከሉን ለማጠናከር በከተማው የሚገኙ ባለሀብቶች ቀና ትብብር እያደረጉ መሆናቸውን የጠቀሱት ምክትል ከንቲባዋ በከተማ አስተዳደሩ የምገባ ማዕከላትን የማስፋት እቅድ እንዳለም አመላክተዋል። የእኛ ከተማ አስተዳደር ያሉ ባለሀብቶች የምገባውንም ለማስጀመር የሚሆን ተከታታይ የአንድ አመት ና ከዛ በላይ መመገብ የሚያስችል ካፒታል ድጋፍ እንደሚያደርጉ ጭምር ቃል የገቧሉ እሱን ያው በቅርብ ስናስጀምረው፣ ይህን ነገር ለመተባበር በጋራ ከጎን የቆሙ ባለሀብቶች አሉ። ይህ ስራ ከተጀመረ በኋላ ሌላም ፕሮጀክቶች ጥያቄ ያቀረቧሉ ከተማ አስተዳደሩ ላይ ለማስፋት፣ ሌሎች ክፍለ ከተሞች ላይም የምገባ ማዕከሎች እንዲኖሩ ጥያቄ ያቀረቧሉ እሱንም በቀጣይ አብረን የምናሸፋው ነው የሚሆነው። ምክትል ከንቲባ ደብረ ኋላ ብርሃን ተስፋ ምገባ ማዕከል ተገንብቶ እንዲጠናቀቅ ሀሳብ ላመነጩና የግንባታውን ወጪ ለሸፈኑ አካላትና የአዲስ አበባ ከተማ አስተዳደርን አመስግነዋል። የምገባ ማዕከሉን የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋሳይን ጨምሮ የክልሉና የከተማ አስተዳደሩ አመራሮች ጎብኝተውታል። የትራንስፖርት ዘርፉን የሚያሻሽሉ ተግባራትን እያከናወነ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ትራንስፖርትና ሎጂስቲክስ ጽህፈት ቤት አስታወቀ። ጽህፈት ቤቱ ያለፉት ዘጠኝ ወራት የእቅድ አፈጻጸሙን በሁመራ ከተማ ገምግሟል። የጽህፈት ቤቱ ኃላፊ አቶ ለምለም ባየ ተቋሙ ከመንገድ መምሪያ ተነጥሎ ራሱን የቻለው በቅርብ ጊዜ መሆኑን ጠቅሰው በዚህ ጥቂት ጊዜያት ዘርፉን በቴክኖሎጂና በቁሳቁስ ለማሻሻል በርካታ ተግባራት እየተከናወኑ መሆኑን ተናግረዋል። የክልሉ ትራንስፖርትና ሎጂስቲክስ ባለስልጣን ከ60 ሚሊዮን ብር በላይ በሚገመት በጀት የቁሳቁስ ድጋፍ ማድረጉን የገለጹት አቶ ለምለሙ ይህም የተቋሙን አገልግሎት በሰርቨር በቀጥታ ከክልሉ ጋር ማገናኘት መቻሉንም ተናግረዋል። የአሰራር ግልጸኝነትን ለማሳደግና ና ቀልጣፋ አገልግሎት ለመስጠት እንደሚያስችልም ተናግረዋል። የትራንስፖርት ዘርፉን ከህገወጥ ተግባራት መከላከል እንደሚገባ የተናገሩት የዞን ዋና አስተዳዳሪ አቶ አሸተ ደምለው ተሽከርካሪዎች ህጋዊ ሰነድ አሟልተው እንዲገኙ ማድረግ ህገወጥነትን ለመከላከል ያስችላል ነው ያሉት። የትራንስፖርት ባለሙያዎች ና የትራፊክ ፖሊሶች ማህበረሰቡን ከህገወጥ ተግባራት ለመታደግ ቁርጠኛ መሆን እንደሚጠበቅባቸውም ጠቁመዋል። አቶ አሸተ አክለውም ቅንጅታዊ አሰራርን በማጠናከር የህብረተሰቡን ፍላጎት መሰረት ያደረገ አገልግሎት መስጠት የትራንስፖርት ዘርፉ ተቀዳሚ ተልእኮ ሊሆን ይገባል ብለዋል። የነዳጅ አቅርቦት ችግር፣ ከልክ በላይ ማሳፈር ና ከታሪፍ በላይ ማስከፈር በቀጣይ ትኩረት ተሰጥቶ ሊሰራበት የሚገባ ጉዳይ መሆኑን በመድረኩ ተነስቷል። ዘገባውን ያደረሰን አምሳላ ሞኘ ነው። የተወደዳችሁ ተመልካቾቻችን ስትከታተሉ የቆያችሁት ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎችን ነበረ። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።